ሰላሙ አለይኩም ወራሕመቱላሂ ወበረካቱ እንዴት ናችሁ? ሰላም ናችሁ ወይ? ሁ ሰላም ነው፣ እኔጋ አልሓምዱሊላህ ረብል ዓለሚን። በአዲስ ቪዲዮ መጥቻለሁ። እስኪ ዛሬ ማእሙል አብረን እንሰራለን። ማእሙል በተምር አብረን እንሰራለን ማለት ነው። አንድ እንቁላል አድርጌበታለሁ። ሁለት እንቁላል ነው የሚያስፈልገው። አንደኛውን ሰብሬ ያርጋለሁ። እዚህ ጋ ደግሞ ዙጉዳ አቅልጠና እዚህ ጋ ፒኪንግ ፓውደር፣ ቫኒላ፣ ፒኪንግ ፓውደር፣ ሃሊም ኔዶ እና ነጭ ዱቄት፣ ስኳር አዘጋጅተናል። ሩብ ኮብ ሩብ ኩባያ፣ ግማሽ ኩባያ ስኳር፣ ቬኔላ ጨምርንበት። ስኳር ግማሽ ኩባያ ይከል ጨምረን እየመጣ ነው። ከዛ ቅቤውን እንደዚህ እንጨምራለን። ቶግራም የገበታ ቅቤ አቅልጬ ነው ማለት ነው። ኒዶ አንድ ሶስተኛ ማለት ነው። ፓውደር ወተት አንድ አራተኛ አሊን፣ ኒዶ አንድ አራተኛ፣ ፒኪን ፓውደር አንድ ማንኪያ፣ በሱካር ማንኪያ አንድ ኩባያ፣ ነጭ ዱቄት ሁለት ኩባያ ነፍተን ማለት ነው። እንዲህ እናቀላቅላለን። ሰብስክራይብ ላይ እና ሁለት ኩባያ ሁለት ኩባያ ዱቄት አድርጌበት እንትን አለ ላላ። ስለዚህ እናንተ ይሁንና ዱቄታችሁ ካልያነሳ ይችላል ላያነሳ ይችላል አሪፍ ከሆነ አሪፍ ካልሆነ ግን እንትን በሉት ዱቄት ጨምሩበት። ሁለት ኩባያ ብቻ አርግስቱ ማለት ነው። ይሁት ተምር እንደዚህ ላላ አድርገን አዘጋጅተናል። ሊጣችን ደግሞ ይኸው እንዲህ ላላ ያለ ነው። እጅ የተምር ስለሆነ ነው። ላሳያችሁ፣ ላላ ያለ ነው። ሳይደርግስ በጣም እንደዚህ በዚችኛዋ እየሰፈርኩ ትንሽ ትንሽ አርጌ አድበል ብየዋለሁ፣ ተምሩን ማለት ነው። በዘይት እጄን እየነከርኩኝ፣ እጅ በጣም ይይዛል። እየነከርኩኝ ትንሽ ትንሽ አርጌ አድበል ብየዋለሁ። ከዚያ ቆይ ከዛ ስላልተመቸኝ ተመቸኝ ነው። ተምሩን ትንሽ እናነሳና ከሊጡ እንደዚህ ተምሩ መሀል ላይ ነው እናድበለብለዋለን። እሺ አሁን እንደዚህ ያደረግነውን እናደርጋለን፣ እናረጋለን። መሀሉ ላይ ተምር አድርገን እንዲህ ያድበለበል ነውን ማለት ነው። እዛ እንከድነዋለን። ከዛ ሲበስል ደግሞ እንደዚህ ነው የሚወጣው። ይኸውና በጣም ነው የሚያምረው። ማሻላ ተባርክላ። ማሞል በሁለት አይነት፣ ከፈለጋችሁ በዚህኛው መጋገሪያው ካላችሁ፣ ከፈለጋችሁ በዚህኛው በጣም ነው የሚጣፍጠው። በጣም ነው የሚያምረው። ትወዱታላችሁ። ሰብስክራይብ፣ ላይክ፣ ኮመንት ሼር አድርጉ፣ አበረታቱኝ። ይሄኛው የወፍል መስሪያ ነው። ከፈለጋችሁ ግን ማሞልም እንደዚሁ መስራት ትችላላችሁ ማለት ነው። ይሄኛው ደግሞ ትክክለኛ የማሞል ዲዛይን ነው፣ መስሪያ ነው። ሰብስክራይብ፣ ላይክ፣ ኮሜንት ሼር አድርጉ። ይሄ እቃው ካላችሁ በእንደዚህ መስራት ትችላላችሁ። ከሌላችሁም ባላችሁ ነገር መስራት ትችላላችሁ። ትወዱታላችሁ። ሰብስክራይብ ላይክ ኮሜንት ሼር አድርጉ፣ አበረታቱኝ። በጣም ነው የሚጣፍጠው፣ ትወዱ ታላችሁ ሞክሩት።